ለእናንተም ጸጉሩን በመሸረብና ወርቅም በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። አንደኛ ጴጥሮስ ሦስት ሦስት የሐዋርያው ቅዱስ ጴጥሮስ መልእክት በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አማእስሩ ለኅዳር በዛቲ ዕለት ኮና ሰማዕተ ደናግል ቅዱሳት መነኮሳያት ንጹሐት ወእሞን ሶፍያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ዐሥር በዚች ቀን ቅዱሳት ንጹሐት መነኮሳያት ደናግል እናታቸው ሶፍያም በሰማዕትነት አረፉ። እኒህም ቅዱሳት ከተለያዩ አገሮችና ቦታዎች ሲሆኑ መለኮታዊ ፍቅር በአንድነት ሰበሰባቸው የምንኩስና ልብስም ለበሱ። ይኸውም የመላእክት ልብስ ነው። በሮሜ አገር ካሉ ገዳማትም በአንዱ የሚኖሩ ሆኑ። ቅድስት ሶፍያም በእነርሱ ላይ እመ ምኔት ሆነች። እርሷም ጸጋንና ዕውቀትን የተመላች ናት። የቅዱሳት መነኮሳትን ገድል በማንበብ እየጾሙ እየጸለዩ በምድር ላይ እንደ መላእክት እስኪሆኑ ድረስ መንፈሳዊ ዕድገትን አሳደገቻቸው። ከእነርሱም በአንድ ገዳም ውስጥ ሰባ ዓመት ያህል የኖሩ አሉ። ከውስጣቸውም ልጅ እግሮች የሆኑ አሉ። ከሀዲ ንጉሥ ዑልያኖስም ከፋርስ ንጉሥ ከሳቦር ጋር ሊዋጋ በሮሀ አገር በኩል በሚያልፍ ጊዜ እርሱ ሳቦር ሊወጋው ወደ እርሱ እንደሚመጣ ሰምቷልና አልፎ ሲሄድም በውስጡ እኒህ ደናግል ያሉበት ገዳም አይቶ ይህ ምንድን ነው ብሎ ጠየቀ። ሰዎችም ይህ የደናግሎች ገዳም ነው አሉት። በዚያን ጊዜ ወደዚያ ገዳም ገብተው ደናግሎቹን እንዲገድሏቸው በገዳም ውስጥም ያለ ገንዘባቸውን ሁሉ እንዲዘርፉ ወታደሮቹን አዘዘብ። ወታደሮቹም ገብተው እኒያ ደናግል በሰይፍ ገደሏቸው፣ ገዳሙንም አጠፉ፣ የገዳሙን ገንዘብ ሁሉም ዘረፉ። ከሀዲው ንጉሥ ግን ስለ መንጋዎቹ በቀል እግዚአብሔር ተበቀለው። ይህም እንዲህ ነው፣ ያጠፋው ዘንድ ሰማዕት መርቆሬዎስን አዘዘ። መርቆሬዎስም በአካለ ነፍስ ሄዶ በጦር ወጋውና በክፉ አሟሟት ሙቶ ወደ ዘላለም ሥቃይ ሄደ። እኒህ ቅዱሳት ደናግል ግን ወደ ዘላለም ተድላ ደስታ ገቡ። ለእግዚአብሔር ምስጋና ይሁን እኛንም በእንዲ ደናግል ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት በእስክንድርያ ሀገር ሊቀ ጳጳሳት በድሜጥሮስ ዘመን ስለ ጾም ሥርዓት ቅዱሳት ሊቃነ ጳጳሳትና የኤጲስቆጶሳት የአንድነት ስብሰባ ተደረገ። በዚህ የአንድነት ጉባኤ የመሰብሰባቸው ምክንያት እንዲህ ነው የክርስቲያን ወገኖችን በጥር 11 ቀን በከበረች በጥምቀት በዓል ተጠምቀው በማግስቱ የከበረች የአርባ ቀን ጾምን መጾም ይጀምራሉ እስከ የካቲት 22 ቀንም ጾመው ጾምን ይፈታሉ። ከዚያ በኋላ በመጋቢት 23 የሕማማትን ሰሞን መጾም ይጀምራሉ። በዚህም ወር በ27 የስቅለቱን በዓል ያከብራሉ። በ29ም ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን የትንሣኤውን በዓል ያከብሩ ነበረ። ይህም ድሜጥሮስ በእስክንድርያ ሀገር ሊቀ ጳጳሳት ሆኖ በተሾመ ጊዜ በእርሻ የሚተዳደር መጽሐፍትን የማያውቅ ጨዋ ሰው ሲሆን እግዚአብሔር በመለኮታዊ ስጦታው ልቡን ብሩህ አድርጎለት የብሉይንና የሐዲስን መጻሕፍት የቤተ ክርስቲያንን ሕግ አወቀ። ከእርሳቸውም ብዙዎችን ተረጎመ። ከዚያም በኋላ በመንፈስ ቅዱስ ገላጭነት ባሕረ ሐሳብ የተባለ የዘመን ቁጥርን ጻፈ። ይህም ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ አጽዋማትና በዓላቶቹን የሚታወቁበት እኒህም የከበረ የአርባ ቀን ጾም የሆሣዕና ዑደት ስቅለቱ ትንሣኤው በአርባ ቀን ዕርገቱ ከትንሣኤውም በኋላ በአምሳኛው ቀን መንፈስ ቅዱስ የወረደበት ናቸው። ይህንንም ጽፎ ወደ ሮሜ ሀገር ሊቀ ጳጳሳት ወደ አባ ፊቅጦር ላከ። ሁለተኛም ወደ አንጾኪያ ሀገር ሊቀ ጳጳሳት አባ መክሲሞስ ላከ። ዳግመኛም ወደ ኢየሩሳሌም ሀገር ሊቀ ጳጳሳት አባ አጋብዮስ ላከ። እነርሱም ባነበቧት ጊዜ እጅግ ደስ ተሰኙባት። የሮሚያ ሀገር ሊቀ ጳጳሳት አባ ፊቅጦርም በሮሚያ ሀገሮቹ ሁሉ ያሉትን ኤጲስቆጶሳቶቹን፣ አዋቂዎችን፣ ብዙዎችን ሊቃውንትን ሰበሰባቸው። ይህንንም የዘመን ቁጥር አስነበበላቸው። እጅግም በጣም ጥሩ ሆኖ አግኝተውት ደስ ተሰኙበት፣ በደስታም ተቀበሉት። አባስተውም በመጽሐፍ ለሁሉም ሀገሮች ላኩት። እስከዚች ዕለትም ጸንቶ ተሰርቶ ኖረ። ከዚህም በኋላ ልዩ ሶስት የሆነ አንድ እግዚአብሔርን ፈጽሞ እያመሰገኑት ወደ የሀገራቸው ገቡ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዝች ዕለት የጳውሎስና የሦስት ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ኅዳር 11 በዚች ዕለት አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች ቅድስታና የዕረፍቷ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በኅዳር አስር ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ሶፊያ ሰማይት ደናግለ ሮሜ ሰማዕታት፣ ቅዱስ ጳውሎስ ሰማይት ቅዱስ ዲሜጥሮስ ሊቅ፣ ጉቡአን ኤጲስቆጶሳት ወርሃዊ በዓላት ቅዱስ ናትናኤል ሐዋርያ፣ ቅዱስ ኒቆላዎስ ዘሀገረ ሜራ፣ አቡነ መልክዓ ክርስቶስ ቅዱስ ያዕቆብ ሐዋርያ ወልደ እልፌዎስ፣ ቅድስት እሌኒ ንግስት፣ ታላቁ ቅዱስ ቆስጠንጢኖስ፣ ቅዱስ ዕፀ መስቀል። ለእናንተም ጸጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረና የዋህና ዝቅተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ አንደኛ ጴጥሮስ 33። የሰማነውን በልቦናችን ያሳድርብን። ከቅዱሳን በረከት ረዴት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። በጸሎታችሁ አስቡን አትርሱን። ያሉትን በያሉበት ያስብልን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን። የተሻለውን ነገር በቸርነቱ ያዘጋጅልን። በግፍ የሚገደሉትን የሰማዕታቱን ደም አምላክ በቸርነቱ ይበቀልልን። ከቅዱሳን ሰማዕታቱም በረከት ረዴት ያሳትፈን።